ተጎዳው ነበር ያልከኝ እ መጎዳትም ማለት እንደሆነ ግን ታውቃለህ? የጉዳትንስ ልክ ቀምሰው ታውቃለህ? ተጎዳው ነበር ያልከኝ መጎዳትንማ እኔ ልንገርህ። መጎዳት ማለት ልብህ የሚያፈቅረውን ሰው እርሳት በቃ እያሉ ቀን ከማታ ማስጨነቅ ነው። መጎዳትማ በአንተ ጉዳይ ለደቂቃ የማይሰማኝን ልቤን አንተን መፈለጉን እንዲያቆም ለማሳመን በከንቱ መድከም። መጎዳትማ አንተን ባሰበ ቁጥር ሥርዓቱ የሚዛባበትን ልቤን ከሳምባዬ ጋር አብሮ አየር እንዲያሳጥረኝ ሲታገሉ መዋል። መጎዳትማ እያንዳንዱ የሰውነቴን አካል ካንተ ትዝታዎች ለማላቀቅ ሲደክሙ መዋል። መጎዳት የማያሸንፉትን ትግል ከራስ ጋር ሲታገሉ መኖር ነው። ትዝታዎቼን ሁሉ ትዝታ የሆነው እንዲቀሩ ለማድረግ መድከም ነው። ዐይኖቼን ከሊኔ ሳቄን ከአይምሮ የማውጣት አለመቻ የነበረንን የጠለቅ ስሜት ትስስር እያሰቡ መንገብገብ ነው። እያንዳንዱ ቀን ነግቶ በመሸ ቁጥር ከዛሬ ነገ ደና ሆናለሁ እያሉ ራስን ማታለን መጎዳቱ ትራስ ባገኙ ቁጥር ድምፅን አጥፍቶ ከራስ ጋር ለብቻ በራስ ምክንያት ማልቀስ ነው መጎዳት ማለት። እንደ ሌለ እያወቅኩኝ ትመጣለ ብዬ ማፍጠጥ፣ እንደማትጽፍ እያወቅኩ መልእክትህን መጠበቅ፣ እንደማትደውል እያወቅኩኝ ትደውላለ ብዬ በተስፋ ማለቅ ነው መጎዳትማ። በሌለበት አንተን እያስቡ እንደሞኝ መሳቅ፣ እንደ በሽተኛ ለብቻ ማውራት ነው። አንተን ከማፍቀር በላይ ፍቅሬን ለመርሳት መሞከሩ ማንነትን የሚያሳጣ ካቅም በላይ የሆነብኝና ለማውራት ቀርቶ ለማሰብ የከበደኝ ሸክሜ ነው። ብቻ ምን አለፋ ካንተ በላይ የዚህ ስቃይ ማብቂያ ይናፍቀኝ። ግን ግን አንድ ነገር እርግጠኛው ማፍቀሬን እኮየ ካልኳለን ይልቁንም እያመንኩልን ከምንም በላይ ሁኔታዎች በጊዜ እንደሚለወጡ መልካም ቀኖች ትዝታ ሆነው እንደሚቀሩ ሰዎች እንደ ቀድሞ እንደማይሆኑ እና አንድ ቀን እንደሚሄዱ ስትነግሪ የነበረውን ሁሉ አሁን እየተቀበልኩ እንደሆነ እያመንኩ ነው። ሰዎች ይሄዳሉ፣ ልክ ነው። አንተም ሰው ነህ እና ትሄዳለህ። እኔም አምናለሁ። የእሱ ነኝ የእሷ ነኝ ብቻ ልቤን እንዴት ላሳምነው